የብሩኬ ትልቁ ስህተቱ የዋህነቱ ነው። በጣም የዋህ ነው ብሩኬ። በጣም የሀይምዬ ትልቁ ስህተት ደግሞ መሸወዷ ነው። በትንሽ ነገር ትሸወዳለች ሀይምዬ። በእውነት ሀይምዬ ስህተት እንደው መሸወድሽ ነው። ብሩኬ ደግሞ የዋህ ነው በጣም ሲበዛ። ያንቺን ተሸዋጅነት ተጠቅመው የሱን የዋህነት ተጠቅመው በመካከላቸው በመካከላችሁ ትልቅ እሳት ጨረዋል። ምቀኞች፣ ጠላቶች ማለት ነው። ጠላቶቻችሁና ምቀኞቻችሁ ደግሞ ብሩኬን እህትነን ወንድምነን እያሉ የሚቀርቡ ናቸው። ሀይሜንም እንደ ትንሽ እህታችን ናት የምናያት፣ እንደ ቤተሰባችን ነው የምናያት የሚሉ ሰዎች ናቸው። ምክንያቱም ይህንን ነገር ሊያቀነባበሩ የሚችለው የቅርብ ሰው ብሩኬን የቅርብ ያደረገ ሰው ሀይሚን የቅርብ ያደረገ ሰው ነው። ከሌ ከከሌ አለ። ምክንያቱም የትኞቹ ኖሩ ስለማናውቅ፣ ግን የቅርብ ሰው ነው። ይህንን ሴራ ያቀናበረው ልል የቻልኩበት ምክንያት ደግሞ ግልጽ ነው። እንግዲህ ትናንትና ሀይሜ ያለችው ብሩኬን ከሴት ጋር እየወጡ ነው አይደለም። ሶ ብሩኬ የዋህ ነው ያልኩበት ምክንያት ደግሞ ምን መሰላችሁ? ብዙ ጊዜ እንደ እህት የሚቀርባቸው ሰዎች አሉ። እንደ እህት የሚቀርባቸው እህቶች አሉ። እንደ እህት እያለ ለምሳሌ፣ ባለፈው ከሶሲ ጋር ከሶስና ጋር የተነሳው ቪዲዮ ወንድሜ እኔ ትዝታ ብላ ሼር ያደረገችው ቪዲዮ ያሁን። ከአንድ ባለ ትዳር አይጠበቅም፣ እውነተው ነው እንደው ትክክለኛውን ነገር ስንናገር ማለት ነው። ወይም ደግሞ ከአንድ ፍቅረኛ ካለው ሰው አይጠበቅም ለመሰላችሁ እንደዚህ አይነት መዘዝ ይዞ ስለሚመጣ ማለት ነው። ያ ቪዲዮ አሁን ብሩኬ በማያውቀው በየዋህነቱ እንነሳለችው። እሱ ደግሞ እምቢ ማለት አይችልም፣ ምክንያቱም ኦልሬዲ እህቱ ናት እምቢ ማለት አይችልም አይችልም፣ ይደብራል። ምንቢ ማለት ምክንያቱም ይች ልጅ እንግዲህ እንደ ወንድም ነው የምታየው፣ በጣም ይቀራረባሉ። ስለዚህ እንዴት ብሎ እምቢ ይበል? እሱ ያች ሴትዮ ብድግ አድርጋ ፖስት አደረገች፣ እሱ ሳቅ። ምን ማድረግ ይቻላል? እስኪ ነገሩ የዋህነቱን ተጠቀመች። ሃይሚዬ ደግሞ ከእሱ ጋር እንድታየው አትፈልግም ነበር። በዛን ሰዓት ትልቅ ጸብ ውስጥ ነበረ ነበሩ። በቃ ሃይሚዬ እሷን ማየት አትፈልግም ነበር በዛ መሀል ከእሱ ጋር ግን እሳ ብሩኬን የጠቀመች መስላ በየዋህ ጎኑ ገብታ እንደዚህ አይነት ቪዲዮ ሀይሚን ለማናደድ ለቀቀች፣ ወይም ኦዴንስን ለማናደድ ለቀቀች። ለምን እሱ ሰው ያምናል በጣም ሀይሚዬ ደግሞ እንደዚህ አይነት ቪዲዮ አቀናብረው ወይም ደግሞ እኔ ብሩኬ ያደርገዋል ብዬ አላስብም። በጭራሽ አያደርገውም። እኔ እንጃ በአስሩ ምጣቴ ይፈርማለሁ። ምናልባት አታለውት ካልሆነ እንደነገርኳችሁ አስታውሱ የማርቆሴን ቪዲዮ ማርቆሴን ምን እንዳረጉት አንድ ሰሞን አስታውሱ ምንም በማያውቀው እንደነገርኳችሁ በየዋህነት ጎኑ ገብተው እንደዛ አድርገውት ሊሆን ይችላል እንጂ ብርኬ ከሌላ ሴት ጋር እንደዚህ ኧረ እኔ እንጃ አይመስለኝም ተስማ እኔ መቼም አላስበው ይሄንን መገመትም እንደው ይደብራል በጣም ሳስበው ራሱን ይዘገነነኛል በጣም ነው የሚያስጠላው። እና ይሄን ያደርጋል ብዬ አላስብም። የሀይምዬ መሾ ደግሞ ምንድነው የሆነ ነገር ስታይ ማመንሽ። በእርግጥ እንደ ሴት ልጅ ሆነን ስናስብ በምንወደው ሰው ወይም ደግሞ በምናፈቅረው ሰው የሆነ ነገር ስናይ ደስ አይልም፣ ይደብራል። ማለት ይከፋናል፣ ያስከፋል። ምናልባት ሀይምዬ እኮ ብሩኬን ኮት አልታወቅኩ አይደለም ወይም ደግሞ እንለያይም ያለችው ከልቧ አይደለም። ግን እንለያይ ወይም ደግሞ እንደዚህ እንትን ከማለት ነገሩን ቀስሉ ማጣር። አሁን ይሄ እውነት ሴራ ስለሆነ የተቀነባበረ ሴራ ስለሆነ አንድ ቀን እውነቱ መጋለጡ አይቀርም። ይታረቃሉ፣ እነሱ ይመለሳሉ። አንድ ናቸው፣ መቼም አይለያዩም። መቼም የፈለገ ነገር በመሀል ቦርቡራችሁ ሰርስራችሁ ብትገቡ ፍቅር ያሸንፋል። ፍቅር ስለሚያሸንፍ እነሱ ይታረቃሉ መልሰው አንድ ናቸው። መቼም መቼም መቼም ይለያያሉ ብላችሁ እንዳታስቡ። ጨረቃ ፋሚሊ በጭራሽ ይለያያሉ ብላችሁ እንዳትጨነቁ። ግን ለጊዜውም ቢሆን ሴጣን ገብቶ እያበጣበጣቸው ነው ያለው። እሱ እውነት ደግሞ እራሷን ራሷን ፈንቅላ ስለምትወጣ በዛን ሰዓት ሁሉም ነገር ያልቃል፣ ሁሉም ነገር እንትን ይሆናልና ያው እንግዲህ አሁን ዛሬ ቡቡጊን እንጠብቃለን። አሁንም ሀይሚዬ ከሴት ጋር ነው ነው እንጂ ያለችው ምንድን ነው ትክክለኛው እሷ ናት እንጂ አሁን እንደዚህ ያለችው ግልጽ ያለ ነገር የለም ማለት ምንም የታወቀም የተሰማም ነገር ግልጽ የሆነ ነገር አይደለም። አሁን ከሴት ጋር ያለችው እና ይህንን ነገር ደግሞ ሊያደርግ የቻለው የራሳቸው ብሩኬን በደንብ የሚቀርበው እሱን እንደዚህ አይነት ሴራ ለማቀናበር የቅርብ ሰው ነው። እንግዲህ እንደዚህ አይነት ቦታ ላይ ሊገኝ የሚችለው ገባችሁ? ቪዲዮ ምን አይነት ይሁን ፎቶ ምን አይነት ይሁን እኛ ለእኛ ግልጽ ባይሆንም ግን ብሩኪን ፎቶ ሊያነሳ የሚችለው የቅርብ ሰው ነው። መቼም ካሜራ ደቅሞ የማያውቀው ሰው አያጠገቡ እንትን አይልም። ወይ የሆነ ፕሮግራም ላይ ባላሰበው መንጉ ወይ አብራ የሆነ አንድ ገጠመኝ ላካፍላችሁ። በጣም ይሄ ከዚህ ታሪክ ጋር ይመሳሰላል። አንድ ጓደኛችን ነበረች እና ሌላዋ ጓደኛዋ ደግሞ ባሏን ታፈቅረዋለች። ማለት እኔ ሁለቱንም ልጆች አውቃቸዋለሁ በአካል ና ያው ጓደኛ ስላችሁ የቅርቤ ምናምን አይደለችም፣ ግን እንደዚሁ በቃ እማቃት ልጅ ናት። እና ይሄ የሚሆነው ደግሞ እዛ አረብ ሀገር ነው። እግዚአብሔርን ነው የምላችሁ፣ አረብ ሀገር ነው ይሄ የሆነበት ምክንያት፣ ይሄ የተሰራው ታሪክ አረብ ሀገር ላይ ነው። እዛ ነበርኩበት ሀገር እና አረብ ሀገር ላይ ያው ታውቃላችሁ፣ ሴቶቹ ትንሽ ችግር አለብን መሰለኝ ማለት እንትን የሆነ ያለ አይደለ፣ አንድ ላይ ትርመስ መስ ያለ ኑሮ ስለሚኖር ብቻ የተደበላለቀ ነው፣ እና የጓደኛዋን ባል ብቻ ታፈቅረዋለች። ልጨርስላችሁ ታሪኩን ታፈቅረዋለች። እና ከእሷ ጋር ለማጣላት ጓደኛ ናት ብላ እሷ ከእሱ ጋር ከሱ ጋር ስትል ዝም ብላታለች። ከዛ የሆነ ሰርግ ነበር እና የአረብና የሀበሻ ነው። ከዛ ሚስትየዋ ራሴን አመመኝ አረፍ ልበል ብላ ተኝታለች፣ ጋደም ብላለች፣ ገብታ ማለት ነው። ከዛ ችኛዋ ደግሞ የፍቅረኝ የጓደኛ የተባለችው አንደኛዋን ሌላ ጓደኛዋን ካሜራ ሲዛ ታስቀምጣታለች። ከዛ ልክ ይቺ አብረን እንጨፍር ብላ አብራ የምትጨፍር መስላ ግን እሱ እንደያው ሰርግ ቤት ታውቃላችሁ፣ ሞቅታለ ምናለና እሱ ጠጥቷል ምናምን ሞቅ ብሎታል። ከዛ ወሬ የምታወራ እየመሰለች ጠጋ የሙዚቃ ምናምን ስላለ እንትን አይልም አይሰማም፣ አይደለ፣ ልክ ወሬ የምታወራ መስላ አንገቱ ስር የሆነ ነገር እያለችው ፎቶ ትቀረጻለች። እግዚአብሔርን ይሄ እውነተኛ ታሪክ ነው የምነግራችሁ። በቃ አንገቱ ስር፣ በቃ ደረቱ ላይ ወሬ የምታወራ መስላ ማለት ነው። እንግዲህ እንዲሰማዋት መሰላ ነው ጠጋ ያለችው። በዛን ሰዓት ግን ፎቶ እያስቀረጸች ነው። ያ ፎቶ ለሚስቱ ደረሰላት። በጣም ብዙ ችግር ብዙ መከራ፣ በቃ አባቶች ጋር ሳይቀር የደረሰ ታሪክ ነው። ይሄ ታሪክ የምነግራቸው እውነተኛ ማለት ነው። ከዛ በኋላ እሱ እንደገና ይቅርታ ብሎ በቃ ምንም በማላውቀው ምንም በቃ ብዙ ነገር አባቶች ጋር ሄዶ ተናገረ። ከዛ ባልና ሚስት አረቁ። ያች ጓደኛ ውጭ ቀረች። እና በጣም ከባድ ነው። እንደዚ አይነት ኬስ አስቸጋሪ ነው እና ይሄ ነገር ነው አሁን ሀይሚና ብሩኬ ላይ እያየ ያለሁት ማለት ነው። እና መብርሃን እሷ በመካከላቸው ትግባ። ሴጣን መጥፎ ነው፣ ሸረኛ መጥፎ ጓደኛ መድኃኔዓለም ከአካባቢያችሁ ያጥፋላችሁ፣ በተለይ ሴት ጓደኛ።